ነገ መልካም ይሆናል። ብቻ እኛ ከእግዚአብሔር ጋር ነው። አንዳንዶቻችን በቃ አሁን ያለንበት ነገር ትላንት ተከስቶ ምናልባት እስከዛሬ እስከአሁኑ ሰዓት የቀጠለባቸው ነገር እንደዚህ የሚቀጥል የሚመስላቸው ሰዎች እንዳሉ ታውቃለህ። አሁን እየተራባቸው በቃ ሄራ የማይቆረጥ ይመስላችኋል አይደል? አሁን ብር የለንም፣ ነገም በቃ የማይኖረን ይመስለናል አይደል? አሁን ቤት የለንም፣ ተከራዮች ነን። አሁን እንትን የለን በቃ ነገም እንደዚህ ይመስለናል አይደል? ነገም ብዙ ተቃራኒ ነገር አለ። ሃሌሉያ ነገ ምንድን ነው የምታያችው? ማጣት፣ ጨለማ፣ ጉድለት ምናምን ሊመስል ይችላል። አይደለም ያ ብቻ አይደለም መልኩ ኢየሱስ ጌታ ነው። ለምን እግዚአብሔር በጊዜ ውስጥ የሚሰራ ከጊዜ ውጪ የሚኖር ዘላለማዊ አምላክ እንደሆነ በደንብ አውቃለሁ። በጊዜ ውስጥ እናንተ ያልገባችሁ ነገር ቢኖር አትጨንቁ። አሁን ቁጭ ብላችሁ ዲፕሬስ ሊሆናችሁ ሰዎች አላችሁ ከሆነባችሁ ከሰማችሁት ካያችሁት እናንተ ላይ ከደረሰው ነገር የተነሳ በቃ ነገ ምንም የሌለ ጭልም ያለባችሁ ሰዎች አላችሁ። ኖ ኖ ኖ ኖ፣ አመስግኑ አሁን እግዚአብሔር ቴንኪዩ ፍቃድ ከሆነ ቴንኪዩ በሉት፣ እግዚአብሔር አመስግኑት። ሃሌሉያ! እናንተ አልገባችሁም ማለት እግዚአብሔር እናንተ ላይ አላማ የለውም እሱ ሳያውቅ ሆነባችሁ ማለት አይደለም። እግዚአብሔር ሁሉን ያውቃል። ነገ ምን ይሆናል? መልካም ይሆናል። ነገ ብርሃን ይሆናል። ነገ ለብዙዎች መድኃኒት ትሆናላችሁ። ነገ ተስፋ ናችሁ እናንተ። ነገ ያለ እናንተ የማያምርበት ጊዜ ቦታና ሰዓት አለ። ስለዚህ ለምን እናንተ ዛሬ ጨልማችሁ ድርግም ብላችሁ ትጠፋላችሁ? በፍጹም በፍጹም! ባላችሁበት ቦታ ላይ ቁሙ፣ አመስግኑት እግዚአብሔርን። ነገ እናንተ በረከቶች ናችሁ። ስለዚህ ብዙ ሰው ስለ ጊዜ ሲያስብ በጣም ግራ ይጋባል። እሱ የሆነው ያሰበው ስላልተሳካ ብዙዎች የቀደሙ ስለመሰለው ታቃላችሁ ጊዜን ማወቅ ድንቅ ሚስጥር፣ በእውነት ነው የምላችሁ፣ ድንቅ ሚስጥር ድንቅ ሚስጥር ነው ጊዜን ማወቅ። እውቀት በጎደለው ቃል እቅዴን የሚያጨልም ይህ ማን ነው? እስቲ እንደ ወንድ ወገብን ታጠቅ፣ እኔም ልጠይቅህ፣ አንተ መልስልኝ። ምድርን በመሰረትኩ ጊዜ አንተ የት ነበርክ? በእርግጥ ከሆንክ ንገርም፣ ይላል ኢዮብ። ማን ነው የኔን እቅድ የሚያጭድ? ማን ነው ይሄ የኔን ጊዜ የሚያጥላላ የሚያንቋሽሽ? ነበርክ፣ የት ነበርክ አንተ? ይላል ምድርን በመሰረት ጊዜ። በጊዜ ውስጥ የተፈጠሩ ናቸው እነዚህ ነገሮች። እግዚአብሔር ይሁኑ እያለ ነው በሂደት የፈጠራቸው እያንዳንዳቸውን፣ ዘፍጥረትን ስንመለከት ነበርክ ወይ አንተ ግን አያችሁም? የእግዚአብሔርን ነገር ማጨለም አንችልም። የሚሻለው መስማማት አይቻልም። የሚሻለው በሱ ፕሮግራም ውስጥ መግባት። ማጥላላት አይቻልም። የእግዚአብሔር ነገር መንፈሳዊ ነገር ጥልቅ ነው። የሚሻለው መረዳት፣ ለመረዳት መሞከር ነው። ወደ ቃሉ መመለስ ነው፣ ማወቅ ነው። ኢየሱስ አንዱ የእግዚአብሔርን አብ ፈቃድ በምድር ፈጽሞ ያለፈበት ትልቁ ምክንያት ይሄ ምን ያህል ነበር ጊዜ ያቅ የበረሃ ፍየል የምትወልድበትን ጊዜ ታውቃለህ ይላል። ታውቃለህ የበረሃ ፍየል መቼ ነው የምትወልደው ስንት ወር ነው የምታረግዘው? ታውቃለህ ይላል። እዮብ በጊዜ ውስጥ ስላሉ የጽድቅና የመልካም ምግባሮችና እንዴ እንዴት እንደሚፈጸሙ ያውቃል። መልካም ምግባሮችን ያውቃል፣ እንዴት እንዴት እንደሚፈጸሙ ያውቃል። በእግዚአብሔር የጊዜ ቀመር ውስጥ ያለውን ሀሳብ ግን መረዳት አልቻለም። እግዚአብሔር ኢዮብ ስለከፈለው ዋጋ አጥላልቶ ተስፋ አላስቆረጠው። ነገር ግን እዮብ አርባ ቁጥር ስምንት ላይ ፍርዴን ታቃልላለህን ወይስ አንተ ጻድቅ ለመሆን እኔን ትኮንናለህን ነበር ያለው። አይገርም! እንዴት አንተ ፍርዴን ታቃልላለህ፣ እኔን ለመኮንን አንተ ራስህን ጻድቅ ታደርጋለህ? እዮብ ባልተረዳው የእግዚአብሔር ሀሳብ ውስጥ እንደ ጅማሬው ምነው ነው ማመስገኑን በቀጠለ። አልገባው ማለት አልተረዳም። እንደዚህ አይነት ወቀሳ ከእግዚአብሔር አስባችሁ! ሲጀምር እኮ ምን ነበር ያለው? እግዚአብሔር ሰጠ፣ እግዚአብሔር ነሳ። ልብሱን እየቀደደ ሰው የመሆን ልኩ ያሉ ሰው የመሆን ልክ ነው። በቃ ተቆጣ፣ አዘነ፣ ልብሱን በጫጨቀ ሰው የመሆን ልክ ነው። ግን አፉን በዚህ ከፍት አልበደለም፣ እግዚአብሔር ብሎ ሲያስብ ግን አልበደለም። ሲጀምር እንደዛ ነበር። እየሄደ እየሄደ ግን ጊዜው ሲልበት እግዚአብሔር ላይ መጠየቅ ሲጀምር እግዚአብሔር ሲሪየስ ሞገተው። ነገር ግን ሊያሸማቅቀው ነበር። ኢዮብ ስለደረሰበት ስቃይ እግዚአብሔር አጽናንቶታል፣ ክሶታል። በጊዜ ውስጥ ያለውን እግዚአብሔር ሀሳብ ባይረዳም በድፍረት በእግዚአብሔር ላይ ለተናገረው ንግግር ግን በእግዚአብሔር ተገሥጿል። ስለዚህ ጊዜ ጊዜ ጊዜ አንዳንዴ ታውቃላችሁ በዚህ ጊዜ እንዲንማል በዛ ጊዜ እንደዚህ ይመጣል ነው ነው ግን ያዕቆብ የሚለን ይላል ያንን ነው። እግዚአብሔር ቢፈቅድና ብንኖር እንዲህና እንዲያ እናደርጋለን በሉ የሚለን ምን ቢ እግዚአብሔር ቢፈቅድ የሚለን ስለ ጊዜ ወይም ወይ በጊዜ ውስጥ የምናከናውነው ነገር ማሰብ ያለብን እንደዛ ነው። አንተ ሆኑን ማድረግ እንደምትችል እቅድም ከቶ እንደማይከለከል አወኩ ይላል። ከገባው በኋላ ይሁን፣ አርበለት፣ ተቀበለት። አንተ ሁሉን ማድረግ እንደምትችል አውቅ። ለምን? እሱ ፈጣሪ ነው፣ ታውቃላችሁ። በጊዜ ውስጥም ብንሆን ግዴታችሁ፣ ለኛ የሚሻለው ከጊዜ ውጪ በሚኖረው ዘላለማዊ አምላካችን ላይ የሚደገፍ እሱ፣ ሁሉን ያከናውናል። ሃሌሉያ። ባይመስለንም ባልገባኝ ሁኔታ ውስጥ እርግጠኛ የሆንኩትን ነገር መጣላል ወይም ደግሞ እኔ እንዲና እንዲ ሄጅ ስላልተሳካልኝ አልጥሎም ዋና ግን መቼ ይሆናል በጊዜ ሁሉም ሆነ ይሄ ጥሪ ስላለ ግን ምን አልለውም በተሳሳተ መንገድ እጅ አላሳካውም በፍጹም ይሄን አላስብም በፍጹም ለዚህ እኮ ነው አንዳንድ ሰዎች በተለይ ቸርች ተከላ ላይ ያለፉ ሰዎች ምንድን ነው የሚያስቡት ቸርች መሰራት አለበት፣ ምንም ችግር የለም። መገልገል ማገልገል አለብን። አሁን ግን በቃ ጥርሳቸውን ነክሶ ሞክር ሞክሩና ሲያቅታቸው አይተውት ምንድን ያደረጉት ዘይት መሸጥ፣ ገንዘብ ማለት እንጸልይ፣ ሰዎችን እንትን ማለት፣ ከዛ ገንዘብ መጠየቅ። እስከ መቼ ለን? እግዚአብሔር ካለ ይሆናል። ካልሆነስ፣ በቃ እንትን ነው እኔ ሰንፌ፣ እኔ እንትን ብዬ ካልሆነ ይቅር፣ ለዘላለም ይቅር። ጭራሽ ትክክለኛውን የእግዚአብሔርን ሐሳብ ትክክል ባልሆነ መንገድ ላስፈጽም እየዋሻው ገንዘብ እየተቀበልኩ እግዚአብሔር ያላለኝን እያል እንዳረ። ይሄማ ህይወትን ነው የሚያጎሉ። ይቅር ያኛው ይቅር፣ ያሉት ቸርቾች ይሰራሉ። ምን ችግር አለ? አንተ ለምንድን የሰው ገንዘብ በውሸት እየተቀበልክ እየተበደርክ መልሳለሁ እያልክ የምታገለግለው? ከዛ ይሄ ልምምድ አድጎ ነው እኮ አንዳንዶች አሁን በገንዘብ ፍቅር ተነድፈው፣ በቃ ስራቸው አድርገውታል። ይጸልያሉ፣ ገንዘብ ይቀበላሉ። ይጸልያሉ፣ ቢሮ ቀጥሮ ያነጋግራሉ። ይጸልያሉ፣ ይበደራሉ። የሚገርማቸው ከዚ አይመልሱም። የሚበደሩትም ለቸርቹ ጉዳይ ማለት ነው። በቃ አሁን ጥሩ መዝረፊያ ልማድ አርገው ሳያስቡት ተንሸራተቱ። ማለት ምን ነው ቸርቹ ቢቀር ይቅር ምንችግር አለ ያሉት ቸርቾች ይሰራሉ። ምንችግር አለ በቃ ከተቀበሉን ከወደዱን ደግሞ ምን ብለን ተቀላቅለን አብረናቸው ገብተን እንሰራለን ስራው እግዚአብሔር ነው አለቀ ምንም እኛ እኮ የኛ ሌጋሲ አይደለም ምንም የኛ ሀውልት የሚቆምበት ቦታ አይደለም የለም ግን ብዙዎች በአገልግሎት ሰበብ በቸርች በሆነ በሆነ ምክንያት ሳያስብ ተንሸራቶ ተንሸራ አሁን መውጣት የማይችሉ መቀመቅ ውስጥ የገቡት በዚህ ምክንያት እግዚአብሔር ያላላቸውን ይላሉ እግዚአብሔር ያልተናገራቸውን ይናገራሉ በቃ ሁሉ የሮሮን የቤት ኪራይ ለአገልጋዮች ክፍያ ለእንትን ምናምን ሁሉ ቢቀርስ በቃ ተታችሁ በቃ ግልጹን አውርታችሁ የእግዚአብሔር ፍቃድ ከሆነ ይቀጥላል። አለቀ። ካልሆነስ ለምንድነው ነው ሀጢያት የምሰራ? ለምንድን ነው መዋሻው? ለገንዘብ ብዬ መዋሸት አለብ? ከሚሰሩት ጋር እሰራለሁ። ትልቁ ነገር እግዚአብሔር ንጽህና እንጂ ግዴታ በቃ ምናምን ብለን በወንጀልም ቢሆን ቸርች እሰራለሁ አይባልም። ከስራው በላይ እግዚአብሔር የሚፈልገው የእኛን ታማኝነትና ንጽህና እንጂ እግዚአብሔር የሆነ መጋዘን ተከራይተን እንድንጫጭ አይደለም። አይደለም ግዴታ እንደዚያ ካልሆነ የእኛ ጸጋ የማይገለጥ የሚመስለን በጣም ብዙ ሰዎች ስለማቅረ ተሳስታችኋል። ወይ በሉ ተውኩት ገንዘብ አታላችሁ ከሰዎች እንመልሳለን ብላችሁ እየወሰዳችሁ ተገቢ ያልሆነ ነገር፣ ዘይት እንትን እየሸጠ ለምንድን ነው ምናምን ሲበላ። ነገን ተስፋ እያደረጉ የሆነ ነገር ይመጣል ብለው ዛሬ ብዙ ነገር ውስጥ ይገባሉ። ሳያስፈቅዱ ከትዳራችሁ ጋር ሳያወያዩ የሆነ እርምጃ ቤታቸው ላይ ንብረታቸው ላይ እርምጃ ይወስዳሉ። ከዛ የራሳቸው ልጆች ነገ እግዚአብሔር ቤት እንዳይመጡ አድርገው ያን ትዳር ያኮላሽ ብዙ ነገር ይበላሻል። ምሳሌነት የጎደለው ጉዞ የሆነና የጀመሩት ይጠፋል። እነሱ ይጠፋሉ፣ ልጆቻቸው ይጠፋል። ብዙ ነገር እየተበላሸ ያለው ለዚህ ነው። ምን በቃ ማቆም አለቅ። በቃ በቃ ያያል እኮ እግዚአብሔር ያያል። ሞቲቫችሁ ለምን ያን ሁሉ ዋጋ እንደከፈላችሁ ያቀ አልተሳካም። እግዚአብሔር ያውቃል። ምን ብላችሁ ታስረዱታል? ሰውን እኮ ነው ማስረዳት የሚከብደው ሰውን ነው። ስለዚህ አብርሃም እንደዛ ነው የሆነው እግዚአብሔር ተናግሮታል። አዎ ፕሊስ፣ በተለይ ወጣቶች አሁንም ደግም ይላሉ። እግዚአብሔር አገልጋይ ናችሁ ምናምን ብሏችሁ በቃ ጠብቁት። ምን እያላችሁ እየጸለያችሁ፣ እያነበባችሁ፣ እየቆፈራችሁ አልቅም። በነገራችሁ ምንም ኤክስፐርት የሚያደርግ ነው አሁንስ የሚባል ነገር የለም። ምን ነው ጌታው ይናምና ማረ እድል ነው የሰጠኝ ትልቁ ነገር ማወቅ ነው። ጊዜውን መጠቀም ነው። በቃ መዘጋጀት። ነገየት እንደምንሰብከው አናውቅ ነገ ለነማን እንደምናካፍለው አናውቅም። ነገ ምን አይነት መድረክ ላይ እንደምንቆም አናውቅም። ስለዚህ መጠበቅ እንኳን እግዚአብሔር ብሎ አይደለም። እውነቴን ነው እምላችሁ በጣም ተስፋ አለ። በቃ ተስፋ የሌለም የሚመስላችሁ ሰዎች ጊዜ በቃ አለቀ፣ ያረጀ የሚመስለን ሰዎች አይደለም። እንኳን ለአገልግሎት እግዚአብሔር አጭቶን አይደለም በምድራዊው ነገር እንቅስቃሴዎቻችን ቢሆን ኖሮ እግዚአብሔርን በእንዲህ ልክ መጠርጠር የለብንም ነገ በጣም አጓጊ ነው ወገኖቼ በተለይ ለእኛ ለአማኞች ምንድን ነው የምታስቡት ነገ እናንተ የማትወዱት ብዙ ነገር እየሆነባቸው ያለ ግዴላችሁ በምስጋና በጸሎት ያለ ማጉረምረም በትዕግስት ካለፋችሁ ነገ ለብዙዎች የሚተርፍ ነገር ሆኖ ይወጣል ይሄ ነገር የጌታችንን መምጣት ሳይቀር የምናየው መቼ መሰላችሁ? ከፊት ነው፣ ይመጣል። ተስፋችን ኢየሱስ ይመጣል። ሌላው ከዚህ በታች ነው። ብዙ ነገር ከዚህ ተስፋ በታች ነው። ብዙ ተስፋ ምድራዊ ነው። ይሆናል፣ ለምን አይሆንም? ይመጣል ማለት ማራናታ። ኢየሱስ ሁሉ ነገር ከዚህ በታች ነው፣ ግን ይመጣል፣ ይመጣል። በጊዜ ውስጥ የተጨነቃችሁ ትላንት ያስጨነቃችሁ ዛሬ እየተንከራተታችሁ ያላችሁ፣ ነገ ተስፋ ያጣችሁ ሰዎች አላችሁ። የትላንት ሸክም፣ የዛሬ ድካም ነገን ተስፋ ጨልሞባችሁ ይሆን። አይደለም አሁን አመስግን። ትላንት አትጨነቁ፣ አልፏል። በኃጢአት ያሳለፋችሁት፣ በድካም ያሳለፋችሁት፣ በነውር ያሳለፋችሁት፣ አምላካችሁን በድላችሁ አሳዝናችሁ ያሳለፋችሁት በንስሐ ዝሁት ትላንት፣ ማረኝ አጥፍቻለሁ፣ በድያለሁ፣ እድል ስጠኝ በሉት እግዚአብሔርን። ከዛስ አሁን ላይ ቆሙ። አሁን እንደዚህ አድርጉ። አሁን አሁን አሁን አሁን አሁን ባላችሁበት ሁኔታ ላይ ቸኩላችሁ አሁን እንኳን ባይመቻችሁ ቤታችሁ ገብታችሁ፣ ቤት ከሌላችሁ መንገድ ላይ የሆነ ቦታ ላይ ሆናችሁ እንደዚህ በሉት እግዚአብሔር፣ ይህን እድል እንኳን ይሰጠኝ ትላንትን ያልቀጣህ ልታጠፋኝ ስላልወደድክ ነው፣ በእኔ ህይወት ተስፋ ስላልቆረጥክ ነው። ስለዚህ አመሰግንሃለሁ፣ በሉት። አመስግኑት። መች? አሁን ነው። አሁን አመስግኑት። ባላችሁበት ሁኔታ የለበሳችሁትን፣ የበላችሁትን፣ የያዛችሁትን ይዛችሁ አመስግኑት። ቴንኪው፣ ቴንኪው በሉት። እግዚአብሔር ቴንኪው፣ እኔ ማንም እዚህ ጋር ልደርስ በሉት። አመስግኑት። አሁን ዛሬ አመስግኑት። ዛሬ ምስጋና ቀን ነው። ዛሬ የጸሎት ቀን፣ ይሄ ቀናችሁ፣ ይሄ ቀናችሁ፣ በእምባ እሱን የምታፈቁበት ቀን። ፍቅራችሁን ብለጡለት፣ ምስጋናችሁን ንገሩት፣ አወድሱት። እግዚአብሔር ከነድካማችሁ ድካማችሁ ፈልጉት፣ ምሕረትን ፈልጉ ከሱ። ይህን ቀን ስሩበት፣ ይሄን ሰዓት አሁን ስሩበት። ነገን ስታስቡ እንደዚህ በሉ፣ ኢየሱስ ይመጣል። ሌላው ጉድለቴ በሙሉ ከዚህ በታች ይመጣል። ገንዘብ ይመጣል። ዛሬ ስራ የለኝም ማው ነገ በጣም ቢዚ ይሆናል። ሃሌሉያ! ነገ ምንድን ነው የሚታያችሁ? ነገ መልካም ይሆናል ብቻ። እኛ ከእግዚአብሔር ጋር ነው። ስለዚህ ኢየሱስ በዘላለም ውስጥ ያለ አምላክ ነው። እኛ አሁን ያለነው በጊዜ ውስጥ ነው። እሱ የሰጠን ስራ የሚፈጸመው በምንድን ነው አሁን ባለን በዚህ ምድር በጊዜ ውስጥ ስለዚህ ስለ ጊዜ ጠንቅቀን አውቀን እግዚአብሔር በሰጠን ጊዜ የእግዚአብሔርን ፍቃድና ሀሳብ ፈጽመን እንድናልፍ የእግዚአብሔር ፍቃድ ነው የእኛም ደግሞ መሻት ፍላጎት መሆን አለበት እግዚአብሔር በነገር ሁሉ ስለረዳን እናመሰግናለን ስለሰማችሁኝ አመሰግናለሁ ጌታ ይባርካችሁ አሜን